ሰላም ሰላም፣ ውድ የሰኔ ዘ ሚካኤል ቱ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ለዛሬ ወዳዘጋጀ ቅላት ፕሮግራም እንሄዳለን። ወደ ፕሮግራሙ፣ ውድ ተመልካቾቻችን፣ በቀደሙ ፕሮግራማችን የአዳምና የሔዋን የተፈረደባቸውን ፍርድ በማጥፋታቸው ምን ዓይነት ፍርድና ቅጣት እንደደረሰባቸው ተመልክተናል። እንዲሁም ደግሞ ፈጣሪ ደግሞ ምን ዓይነት ቃል ኪዳን እንደሰጣቸው ተመልክተናል። በዛ ደግሞ የቀጠለውን እንመለከታለን ማለት ነው። አዳምም ለሚስቱ ሔዋን ብሎ ስም አወጣለት። ሔዋን ማለት ሕይወት ወይም ደግሞ በእውነት ሰላማዊ ኑሮ ማለት ነው። ይሆን ከሶስቱ ድምፀ ቃል መንፈስ አንደኛው ቃል የተመሰለው አምላክ በሷ በኩል ለመጣው ስህተት ከሴት ልጁ ያለ ሩካቤና ያለ ዘር መወለዱንና በተወለደው ልጁ ምክንያት እንደገና ህይወትን ማግኘቱን አውቋልና ሔዋንን ሕይወቴ አላት። አንድ ሆነውም ኖሮ አዳምም ሚስቱን ሔዋንን አወቀ፣ ጸነሰችም ቃየልም ወለደች። እርሱም ወንድ ልጅ ከአምላክ ያገኘው አለ። ደግሞ ወንድሙን አቤልን ወለደች። አቤልም በግ ጠባቂ ነበረ። ከብዙ ቀን በኋላ ቃየል ከምድረ ፍሬ ለእግዚአብሔር መሥዋዕትን አቃረበ። አቤልም ደግሞ ከሰቡ በጎች በኩራትን አቀረበ። አምላክ ፈጣሪም ወደ አቤልና ወደ መሥዋዕቱ ተመለከተ፣ ወደ ቃይልና ወደ መሥዋዕቱ ግን አልተመለከትም። ቃይልም እጅግ ተናደደ፣ ፊቱም ጠቆረ። አምላክ ፈጣሪም ቃይልን አለው ለምን ተናደርግ ለምንስ ፊት ጠቆረ? መልካም ብታደርግ ፊት የሚበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች። ፈቃዷም ወደ አንተ ነው። አንተ ግን በእርሷ ንገስባት አለውና የፈጣሪ የድምፁ ቃል ከሱት ፊት ራቀ። ቃየልም የወንድሙን አቤልን መሥዋዕት አምላክ እንደተቀበለ አውቆ ቀናበት፣ ተንኮልም በልቡ አደረ። ከዚያም ወደ ምድረ ፋይዳ ወደሚወርደው ምንጭ አጠገብ ቆሞ ሲናደድ ሳለ ሁለት ጥቁር አሙሮች ሲጣሉ አያል ከዚያም አንዱ ወደ ምንጩ ውሃ ሲጠጣ አንደኛው በበደበ በላይ ያለውን ድንጋይ ቢገፋው ተንከባሎ ከምንጩ ሊጠጣ የተጎነበሰውን አሞራ መጣውና ሲገድለው አየና ሞት እንዳለ አወቀ። ቃየንም ወደ አቤል ሄዶ ና ወንድሜ ሜዳ እንሂድ፣ ከዚያም ከምንጩ ውሃ እንጠጣለን አሉ። ሁለቱም ወደ ምንጭ ወረዱና አቤል ሊጠጣታን ተጎንብሶ ሳለ ቃይል ድንጋይን አንስቶ አቤል ወንድሙን መጥቶ ገደለው። አምላክ ፈጣሪም ቃይልን አለው ወንድምህ አቤል ወዴት ነው? እሱም ቃየል እንዲህ አለ አላውቅም፣ የወንድሜ ጠባቂ እኔ ነኝ? እኔ አለው ምን አደረክ? የወንድሜ ደሙ ድምጽ ከምድር ወደኔ ይጮሃል። አሁንም የወንድምህን ደም ከእጄ ለመቀበል አፏን በከፈተች በምድር ላይ አንተ የተረገምክነህ። ምድርንም ባረከስክ ጊዜ እንግዲህ ኃይሏን አትሰጥህም። በምድር ላይ ኮብላይና ተቅበዝባዥ ትሆናለህ። ቃየልም አምላክን አለው፣ ኃጢአቴን ልሸከማት የማልችላት ታላቅ ናት። እነሆ ዛሬ ከምድር ፊት አሳደደኝ፣ ከፊትህም እሰወራለሁ፣ በምድር ላይ ኮብላይና ተቅበዝባዥ ሆናለሁ፣ የሚያገኘኝ ሁሉ ይገድለኛል። አምላክም አለው እንግዲህ ቃየልን የገደለ ሁሉ ሰባት ተጠፈ ይቀበላታል። አምላክም ቃየልን ያገኘ ሁሉ እንዳይገድለው በግራ እጁ መሳመዳፍ ምልክት አደረገበት። ቃየልም ስሙ ቃየል ተባለ። ከአምላክ ፊትም ወጣ፣ ከሄዶም በስተ ምስራቅ ወጥቶ በኖድ ምድር ተቀመጠ። ሚስትም አገባና ሄኖህን ወለደች። በባህር ዳር ውስጥ ለውስጥ ከተማን ሰራ። ከተማዋን በልጁ ስም ሄኖህ አላት። ሄኖህ ማለት በሱባ ቋንቋ ሰላም የሆነ ረጅም ተስፋ ማለት ነው። አዳምም እንደገና ሚስቱን ተገናኘ፣ ወንድ ልጅም ወለደች። ስሙንም ቃየል በገደለው በአቤል ፈንታ አምላክ ሌላ ዘር ተክቶልኛል ስትል ሴት አለችው። ለሴት ደግሞ ወንድ ልጅ ተወለደለት። ስሙንም ሄኖስ አለው። በዚያ ጊዜም በአምላክ ስም መጠራት ተጀመረ። ሄኖስ ማለት በሱባ ሰላማዊ ተስፋችን ማለት ነው። በልጅ ልጃቸው የአምላክ ተስፋን ያያሉና ተስፋ አደረጉ። አዳምም አባታቸው 230 ዓመት ኑሮ ልጁንም በምሳሌው እንደ መልኩ ሴትን ከወለደ በኋላ የኖሮ 700 ዓመት ነው ሴቶችም ወንዶችም ወለደ። ሴት ልጆችን ለወንድ ልጆቹ ካጋባና ልጅን በተራቸው መውለድና መተካት ሲጀምሩ እድሜው አይቶና ጠግቦ ሞተ። የኖረበትም ዘመን ሁሉ 930 ዓመት ነው። የአዳም የሕይወት ታሪክ እንግዲህ በጥቂቱ ይሄ ይመስላል። በቀጣይ ደግሞ የቀጣዮቹን ትውልድ ታሪክ እንመለከታለን። ውድ ተመልካቾቻችን በእውነት ታግሳችሁ ስለተከታተላችሁ እናመሰግናለን። ይቆየን። የዘኒ ዘሚካሊቱ ቤተሰቦች በሌላ ፕሮግራም እስከሚገናኝ ድረስ ሰላም ቆዩልኝ።